እንዴት ነው ቴን ያባትሰላም ቅድመ ወርተናል ፌክ እንዳይመስል ግን ደህና ነዎት ወይ? አሁን በጠይቀውትን ጥያቄ ተረጋግተው ይመልሱልኛል፣ ተረጋግተው። እኔ ልጆት የተለየ ነገር የለም። እኔ እና እርሶ እኔ የተገናኘ ነው አደል? እዛ መንገድ ላይ እኔም ጅም ያሉትም ጅም እኔ ነኝ የምሰራው እሱ ባለው የሚሉት ሰው ይኔ አሰልጣኝ ነው። እሱንም ራሱ ካስፈለገ እሱ ቤን ብዛው ፊት ለፊት ሂደ እሱ ነው ይልዎታል። ችግር የለውም። እሱ አሁንም ደግሞ እንደነገሩኝ ከሆነ ለይተውኛል አይደል? እኔ ነኝ ያገኘሁት አሁን ባላደራውን ያለ እንትን ነው እዚህ ያስመጣ ነው ያለ ጉዳዩ ነው እየተሰቃየ ተረድቻለሁ። ጥያቄ ልጠይቅ ነው፣ ሰብሰብ እንዲል ስለፈለግኩ ነው። ያለ እንትን ልጁን እያሰቃየ ነው ነው አሁን ልጁን። ስለዚህ እኔ ባለ ጉዳይ እኔ ና እርሶ ነን እዚህ ላይ ገባሁት አይደል? አሁን እርሶ ግን ሲያወሩ አይ ቲንክ ትንሽ ስህተት ሰርተዋል። ሲያወሩ እዚህ ካለፈው ሚዲያ ላይ ከሱ ጋር የተቀረጻችሁትን ማለት ነው ምናሉ መሰሎት አባቴ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 እንደዛ ነው ማምን። እና አሁን በገባይ መጠን ደግሞ አሁን እሺ፣ እንዴት ነው የተላከ ስልኩን ያገኙት? እንዴት ነው ባላደራው የሚል ጽሁፍና አሁን ዜሮ ሰባት ቤት የተቀመጠውን እንዴት እንደተላከ ይንገሩኝ፣ ተረጋግተው። አሁን ይሄኛው በዛ በተኗ ስልኬ ላይ ነው ዘጠና አራቱ የተደወለልኝ። እሺ ደውሎኔ የሰጠትሁን ቅድም ቴክስት ነው ያደረገልኝ ሞባይል ላይ ቴክስት አግኝቻለሁ። ወዲያውኑ ከሞባይል ላይ እሱም በቃ ይዤዋለሁ አልኩት። አለፍ እንዳለ ስክሪፕቱ ከተማሪዎች ላይ ነው አንስቼ አንድ የስክሪፕቶቻቸው ልጆች ያልኩና ሁለት ነገር ነው አባት፣ ችግር የለም ሁለት ነገሩ ብቻ ሳይሆን ወንድሜ። መኪና ውስጥ ያሉት ከዚህ በፊት የነበረው ቆይታ ላይ መኪና ውስጥ ሰጠኝ ስልኩን አሉኝ። አደለ መኪና ውስጥ ነው ያሉኝ። አሁን ደግሞ አንተ አልሰጠኸኝም፣ መልዕክተኛውን ማለት ነው ከአንተ አልተቀበልኩም፣ ስልክ ሜሴጅ ተደውሎልኝ ነው አሉ። ቅድም ደግሞ ከቀረፃ በፊት ቢሮ እዛኛው ውስጥ ሆነን ስናወራ ምንድን ነው ያሉት? እዛ ወዲያውኑ ደውሎልኝ አሉንና ይሄን ተረጋጉና ክሊር አድርጉት እስ ግልጽ አድርጉት ግልጽ እናደርግልህ። ስልኩን ስልኩ በዛ በበተናው ስልኬ ላይ ሚስኮል አገኘ ከዛ በኋላ በሱ ስደውለት እኔ ባላለ ነው ወቃ። በዚህ ስልክ ታገኘኛለህ አለ እችናት። ከዛም በኋላ ደወለና ተደውሎለት ነው ወዲያው። ማለታቸው ችግር ያው ወዲያው ነው አሁንም ችግር ያው። በምን ያህል ጊዜ እኔና እሱ የተገናኘ ነው አሁን ሰባት። አንዴ ልጠይቀው እኔ ግድ የለም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 እርሶ ላይ ነው ጣት የሚጠቆመው። ያ ደግሞ እንዲሆን አልፈልግም። አባት መቼ ነበር የተቀረጹ ያገኙት? መልዕክተኛው ሰኔ 17 መቼ ተደወለለውት ስልክ? አሁን እንግዲህ ተቀብያለው የሚሉትን መኪና ውስጥ ተቀብያለው የሚለውን ነገር ቶታሊ እንግዲህ ወደ ተደወለልኝ ወደሚለው ሄደዋል። እርሶ መቼ ተደወለለት በሀያ ከሶስት ቀን በኋላ ቀን ላይ ስላለ ቀኑን ማየት ይቻላልችን ብር የሰጠኝ ከለቀኩት በኋላ ሊሆን ይችላል አባቴ አሁን የሚያስማማኝ ግን አሁን እርስዎ ሲያወሩ ግን አሁን እንደወጣው ከሰው ደወለልኝ ካሉ አሁንም መልሶ እኔ ጋ ነው የሚቀሰረው ገባሁት በሶስተኛው ቀን አሁንም እሱን ችግር የለውም ለኔ መኪና ውስጥ ነው። በቃ እንደዛ ነው የታየኝ አሉኛ። በቃ እኔ ጥሩ አይደለሁም፣ በጣም ኑሮ ሁሉ ተለውጧል። እንቅልፍ ካጣው ስንት ጊዜ ነው። በቃ ችግር የለም፣ አናስጨንቃቸው። ያጋጠሙ ከዛ በኋላ እንደዛ ሊሆን ይችላል። በጣም በቃ ሲስቅብኝ፣ በደውሎ ሲስቅብኝ፣ ከዛ በኋላ ራሴን ሳት ቤት ራሱ ዝም ብዬ ሶፋ ላይ እንደዚህ ብዬ ተኛ፣ እንቅልፍ የለም እሺ እኔ እንትን እንዳልል አንዴ ልቋጭ። በጣም ይቅርታ። እኔ አሁን ይኸው እናንተ ጋር ያለሁት መልዕክተኛው ነኝ። ድምፄን ያው ብዙ ሰው ያውቃል ብዬ ገምታለሁ። ባላደራውም የፊት ለፊት የለው ያልወጣሁት እዛ ፊት ለፊት ያው ልብስ ለብሼ ያልመጣሁት በቅርብ ሚዲያ ላይ ራሴን እንትን እላለሁ ብዬ ስላሰብ ያው፣ ዲቴል አላወራም። እዛው ላይ ሁሉንም በደንብ አስረዳለሁ። እግዚአብሔር ከፈቀደልኝ እስከዛ ያደርሰን። ግን አሁን አባቴ፣ እኔ አሁን በግልጽ የምነግረውት ነገር እንዲህ አይነት ነገር የሰው ስም ባንዴ ነው የሚያስጠፋው። እና ትንሽዬ ማስተዋል ቢኖር መልካም ነበር። በቃ አንዴ ሆኗል፣ ችግር የለም እኔ ሁሉንም ይቀበላል። እኔ ከዚያ ከአፋር ክልል ይሄ ተርቡ ነድፎኝ በሽተኛ አባት ረዶታጭነተረድቸ አሁንም አባት እየከሰስ ቦታ አይደለም፣ ቢያስታውሉ ጥሩ ነበር ነው ሃሳቤ። አሁንም ችግር የለውም ተረድቸውታል። አሁን ግን እኔ ማድረግ የሚገባኝ ነገር ካለ ከጎንዎት ቁሜ ይሄ ሌባ ያጭበረበረውት ሰው ማጋለጥ በሚገባውት ነገር በሙሉ ምናልባት ጠበቃም ካስፈለገ ምንም ካስፈለገ ከጎንዎት ልቆም ዝግጁ ነኝ። እኔ የምችለውን አደርጋለሁ። ምክንያቱም የእርስዎ ሀቅ ሲወጣ የእኔም ሀቅ ይወጣል። ገባሁት። ምክንያቱም ሌባ ተብያለሁ። በአንድ ጀንበር ነው ያ ሁሉ ስም ተንዶ፣ በአንድ ጀንበር ሰው እየሰደበኛለሁ። አባቴ እና ይሄ ነገር አንዴ ሆኗል። አሁን ግን መፍትሄውን ማምጣት የምንችለው እኔን አርሶ ይህንን ነገር ሄደንበት ልጁ መያስ ይችል ሻባቴ። አሁን እኔ ትንሽ የከፋኝ እነዚህ ነገሮች እንትን ሲሉ ይሄ ሌባ እንዳይሸሽ ይፈራሉ። አንድ መልእክት መጥተዋል፣ ቅድም እንዳልኩት ለተመልካቾችም ይህን መልእክት ባለህበት ባነበውም ደስ ስለሚለኝ ነው። አንደኛ፣ ሁለተኛ፣ ያው የህግ አካላት ይህን ይይዙታል። ያው ኦሬጅ ሲ የተጀመረ እንትን ስለሆነ ማለት ነው ሲይዙት እነሱ የሚሄዱበት መንገድ አለ ብዬ አስባለሁ። ጠንካራ ጠንካራ መንገዶች ለዚህ ደግሞ ከጎን መሆና በዚህ አጋጣሚ ሊመሰገን ይገባል። ደውለውልኛል። ተስፋዬ ቅን ልቦች ከዚህ በፊት የፕሮግራሙ እንደቀረበም ጭምር ነው የደወሉት። ስለዚህ የሚያግዞት ይህም ትልቅ ነገር ነው። ተረጋጉ። እርሶ የመጀመሪያውን ነገር መረጋጋት። ሌላው እንድትረዱልኝ የሚፈልገው አሁን ልታችሁም ስላላችሁ መልዕክተኛውም ባላደራውም እንድትረዱ ባለፈውም ደጋግሜ የተናገረ ያለ ሆኔ አላውቃችሁም አንተዋወቅም፣ ነው የማታውቁ ወይም የግል ጸብ፣ የግል ዝምድና፣ ምንም ነገር የለንም። ይሄ ፕሮግራም የቀረበውና የተላለፈው የእውነት ብዙ ነገሮችን ክሊር ያደርግላችኋል። ለራሳችሁን ብዬም ስለማስብ ነው ይሄ እንድታውቁት እንድትረዱ ትፈልጋል። ሌላ ከምንም አይነት ነገር ጋር ተያይዞ እንዳልቀረበ ይሄ ፕሮግራም አንደኛ፣ ሁለተኛ እኚህ ሰውዬ ጥያቄ ሲጠይቁ መጣሁ። መልዕክተኛው ላይ ቀርቦ ባላደራው እያሉ ከእናንተ ውጭ ማንን መጠየቅ እችላለሁ? ማንንም መጠየቅ አልችልም። ይህንን እንድትረዱልኝ ልኝ እፈልጋለሁ። ከዛ ውጭ ግን ስለመጣችሁ የሆነ ትልቅ ክብር አለኝ ትልቅ ማለት በቃ ይሄ ለሕዝብም ያላችሁን ክብር የሚያሳይ ነው። ስራችሁን በምን ቅድም አውርተናል። ኦፍኮርስ በምንም መቋረጥ አለበት ብዬ አላስብም። እውነት ለመናገር ዋናው ነገር እንደዚህ ጥያቄ ይመጣል፣ ያው ይመጣል። የሚሰራ ሰው ይጠይቃል በየትኛው መንገድ ብንሄድ ማለት በየትኛው ላይ ብንሄድ፣ ስለዚህ ያንን እኛ አጠናክራችሁ እንድትቀጥሉ ስለምፈልግ ነው። እቺን መልክት አንድ ላንብባት እና እናንተ እሺ፣ ይቻላል? እሺ ብዙዎች፣ መጀመሪያ አባታችን ያው ተጨንቆ ነው ብዬ ነው የማስበው። እኔ አሁንም ድረስ እሳ እሱ ነው ብለው ነበረ። ያው መልክተኛው ደግሞ መቶ እውነቱን ተናግሯል። ያን ያህል አሁን እኔን የሚመለከት ያለ ነገር አይመስለኝም። አሁን ላይ ሲመስለኝ አይደለም ምክንያቱም ጉዳዩ ላይ እኔ እንደሌለው ነው የሚሰማኝ። አሁን ላይ በእንደዚህ አይነት ጉዳይ ላይ ብዙ ማጭበርበሮች ሊኖሩ ይችላሉ። አሁንም ቢሆን እሳቸውን ያጭበረበረው ሰውዬ በሕግ እንደጀምሩት እርሶ መቀጠል አለቦት፣ እኔም ከጎኖት ነኝ፣ ማገዝ በምችለው መልኩ ሁሉ አለውኝ። ግን ደግሞ ሰዎች ከዚህ በኋላም እንዳይጭበረበሩ በተለይ አሁን የኔ የራሴ ባላደራው የሚላለ ስልክ ቁጥሬንም እዛው ላይ ሳስቀምጥ ይህ ብቻ ነው የኔ ስልክ ቁጥር የሚላለ እና ብዙ አጭበርባሪዎች ይኖራሉ። ቲክቶክ ፔጅ ላይም ከ400 ሺህ በላይ ተከታይ ያለው ባላደራው በሚል የተከፈተ አካውንት እንዳለ ሰዎች ልከውልኛል። ያንተ ያልሆነ የኔ ያልሆነ ማለት ነው። ከ400 ሺህ በላይ ተከታይ ያለው ፌስቡክ ላይም እንደዚሁ የተላኩልኛሉ ባላደራው በሚል የተከፈቱ የሀሰት እንትኖች እና እንደዚህ አይነት ነገሮች ስለሚያጋጥሙ ሁሌም ቢሆን በጥንቃቄ ነው ማድረግ ያለባቸው። መርዳት የሚፈልጉ ሰዎችም እርዳታ ላይም ደግሞ ሰዎችን እንዲያግዟቸው የሚፈልጉ ሰዎች ሰውን ኮንታክት ሳያረጉ አስቀድመው በጣም መጠንቀቅ አለባቸው። ከዛ በተጨማሪ እስካሁን ድረስ እኔ ማንነቴን ሳያውቁ ፊቴን ሳያዩ አምነውኝ እኔን እኔን አምነውኝ ብር እየላኩ ለተቸገሩ ሰዎች እንዳደርስ የሚያደርጉ ሀገር ውስጥ ያሉ ከሀገር ውጭ ያሉ ማንነቴን ሳያውቁ ባላደራው በሚለው ብቻ አምነውኝ እስካሁን እየረዱ ያሉ ሰዎችን እና አሁን ይሄ ነገር ደግሞ ሲያጋጥም ከጎኔ ለነበሩ ሰዎች ምስጋና ማቅረብ እፈልጋለሁ። አሁን አራት መቶ ምናምን ሺህ ተከታይ ያለው ፔጅ ከባድ ነው። አሁን ይህን አለማመን ይቻላል? አየህ፣ የሆነ ሰው መጥቶ እኔ ባላደራው ነኝ እኔ መልዕክተኛው ነኝ ቢል ሰው እንዴት አድርጎ ላለማመን ይችላል ነው የኔ ፖይንት። ያቺ ስለነበረች እና እሳቸው ደግሞ ቀጥተኛ ያንተን ስም ስለጠሩ ባላደራውን ያሉት ሰምተሃል። ከመጀመሪያውም እስከሁን ድረስ ማለት ነው። መልክተኛው ላይ ግን ቪዲዮቸው የተላለፈው እና ከዛ አንጻር ነው። ለማንኛው ስልኩ ተደወለልኝ ያሉት 94 መጨረሻው ስልክ እሳቸው ተደወለልኝ ያሉት 07 ሳፋሪኮም ነው። 0706 ብሎ የሚጀምረው ስልክ ማለት ነው። መጨረሻው 94 እዛ ላይም ተቀምጧል። 07 06 78 08 94 ነው ስልኩ። መልክ ትልኳል ምን ይላል እንዳለ ላንብብላችሁ። በተጨማሪም የመጀመሪያው ሚስ በተጨማሪም በምታስተላልፈው ሰዓት በድምጼ አረጋግጥልሃለው አይዞህ አለኝ። ከዛ የኢሞጂዎችን ላከልኝና እንደ ኦርደሩ አንብበህ አስተላልፍልኝ ወንድም ያለኝ የበለጠ መጸጸቴንና በዚህም ነገር አንተን ጨምሮ የተበደሉ ሰዎችን በአካል ቀርቤ ኃላፊነቱን ከመውሰዴ በተጨማሪ ዋና ጥፋተኛ እኔ መሆኔን በአጠቃላይ በአካል ቀርቤ ማስረዳት እፈልጋለሁ። ምክንያቱም እጅግ የተከበሩ ወንድሞቼን አሳዝኛለሁ፣ ያንተንም ሚዲያ አሳዝኛለሁ። እዚህ ጋር ባላደራውም መልእክተኛውም ምንም አይነት ነገር አያውቁም። ፈጣሪ ምስክሬ ነው። እኔ ነኝ ዋና ጥፋተኛው። ነገሩ እንደዚህ ነው። ሰውየው በሚረዳ ሰዓት እኔ ቲክታክ እያየሁ ነበር። ከዛ በመጨረሻ ከዛ በመጨረሻ ላይ ሰውየው ስልኩን ሲናገር እኔ በስልኬ ጽፌ ነው እንጂ ለሰውየው ማንም ስልክ ጽፎ የሰጠው ሰው የለም። ይህ ሐሰት ነው። ሌላው ግን ሰውየው የተናገረው ለማለት ነው የተናገሰው ነው የሚለው የተናገረው ነገር ሁሉም ልክ ነው። እሳቸው የተና እኔም ከሰውየው የባሰ ችግር ውስጥ ነበርኩ። አሁንም ችግር ውስጥ ነኝ። እናም የተከበሩ ወንድሞቼን አሳዝኛለሁ። ያንተን ሚዲያ አሳዝኛለሁ። እዚህ ጋር ባላደራውም መልዕክተኛውም ምንም አይነት ነገር አያውቁም። ፈጣሪ ምስክሬ ነው። በእኔ ስህተት መሰቀልም ካለብኝ እኔው ራሴ እንጂ፣ መልካም ሰዎች በእኔ ስራ ማፈር የለባቸውም። በመጨረሻም ከሁሉም ጋ መነጋገር ይቅር በሉኝ መነጋገርና ነው ይቅር በሉኝ ለማለት ህዝቡንም ጭምር ዝግጁ ነኝ። አመሰግናለሁ። ቢያንስ ቀለል ይለኛል። ሰላም ወንድሜ እንዴት ነ ያው የተፈጠረውን ነገር እንዳየነው እጅግ ግራ የተጋባችሁበት ሰው ያለ ኃጢአቱ አንገቱን የደፋበት በአጠቃላይ እጅግ አሳዛኝ ድርጊት ነው። ሁለት ቀን በተከታታይ ስከታተለው ነበር። እናም ከተበዳዮቹ በአጠቃላይ የመጸጸት መልእክት ነው የላኩት ይላል ይሄ የተናቀው በዛ ቦታ። አሁን እኔ ይሄን ግለሰብ ደውዬ ማውራት አይጠበቅብኝም፣ ለምሮ አይጠበቅብኝ። ይሄ ግለሰብ ወንጀል ነው የሰራው፣ ግልጽ የሆነ ወንጀል ነው የሰራው። እኚህም ሰውዬ አጭበርብሯል፣ በእናንተ ስም ሰውዬ አጭበርብሯል፣ ይህም ሰውዬ አጭበርብሯለም። ማጭበርበሩን ደግሞ አምኗል። ይህንን ማድረግ የሚችለው ማን ነው? የህግ አካላት ነው። ከሱ ጋር ማድረገው እያንዳንዱ ኮንቨርሴሽን ዘዊ የቴክስት አሁንም መጥፎ ነው። በጣም መጥፎ ቴክስት ነው ለእኛ ሰው። እንዴት በሌላ ሳይድ እንዳላያችሁት፣ ታላቅ እኔ እንደዚህ አልመሰለኝም። ለመሰለ እኛ የላክ ነው ነው የሚመስለው ይሄ ቴክስት። እኛ ልከን የሆነ ሰው አለ ብለን እንድናስብ፣ ሰው እንዲያስብ ቁጥሩ ያስደርጋል። ገባኝ ግን ገባኝ። አሁን እኮ ሰው እቺ ስልክ እኔ እንዳለችኝ ነው ሰው እየታሰበ ያለው መጀመሪያ። አይደል ያ ነበር አንድምታው። ስለዚህ አሁን እኔ ይሄ ነገር እንትን እንዳይል ብዬ የላኩት አይነት ቴክስት ነው የሚመስለው። ገባክ ከዚህ ነገር ነፃ እንደመሆን እመነኝ። የዚህን ያህል ርቀት ነው ሰው የሚሄደው የሚያስበው። ገባ ያን ያህል። ስለዚህ አሁን ለእኔ መረጃ ሊሆን የሚችለኝ ወይም ደግሞ ለሰው ግልጽ ሊያደርግልኝ የሚችለው የፖሊስ አካላት አውቃለሁ፣ ብዙ መረጃ አውጥተው ለህግ እንደሚያቀርበው። ስለዚህ ከእነሱ ጋር ቀርበን፣ ከነተስፍሽ ቅልቦች ጋር እያወራው ስለሆነ ቀርበን፣ ይሄ ልጅ መጣ ሚዲያ ላይ

አይደለም ያደረገውን ትክክል እኛ ያደረገውን ሰው ማሸሽም ተብሎ ስለሚቆጠር ሕግ የሚሄድበት መንገድ አለ። እርሶ በጀመሩት መንገድ ይቀጥሉ። መልዕክተኛው፣ ይሄ የእናንተም እንትን ስለሆነ እናንተም ይሄው ስልኩን ሁን እንደ መረጃ እኮ ነው የሰጧቸው አለው። ይሄ ሰውዬ በራሱ ቁጥር ስለሆነ ላከው፣ እንቋጫው በራሱ ቁጥር ስለላከ እኔ አሁን እዚህ እንዳለው፣ መጠየቅ የሚፈልጉት ግር ያለዎት ነገር ካለ ይጠይቁኝ። አሁን ዝግጁ ከጎን አትራቅብኝ ብቻ አለው። እሱን ቃል ገብቻ አለው። ተናግር ለጠበቃ የሚከፈል ካለ ምንም ካለ ከጎን ወጥ ቁሜ ሀቀውት እንዲወጣ የራሴም ሀቅ ነው። ለእርሶ ብቻ ሳይሆን ለእኔም ሀቅ ነው። የእርስዎ ሲወጣ ሌባው ተያዘልኝ ማለት ነው። እኔም እዚህ ነፃ እንደሆን ይረጋገጣል። ስለዚህ አለ እልክልዎታለሁ፣ ችግር የለም፣ ይወስዳል። እኩም ሜሴጁን ራሱኑ እልክልዎታለሁ። በተረፈ መተረፈ አመሰግናለው ወንድም አለም ሰጦታለ። ሁሉንም ሄደው የሚያስክ አባቴ፣ የሚጠይቁኝ ነገር የለም፣ ለባላደራውም የለውትም። ሁለታችሁንም እኔ በተመልካቾች ስም የእውነት በጣም ነው የማመሰግናችሁ። በርቱ እኔ በስራችሁ ቀጥ፣ ሁሌም ከጎናችሁ ነኝ። በምንም ነገር ከየትኛው አንግል እንዳታዩት። ተመልካቾችም ይህን ሲያዩ በትክክሉ የሚያዩት የሚፈርዱት፣ ነገር የሚሰማቸው ነገር አለ ብዬ አስባለሁ።